እግዚአብሔር አስቀድሞ ያውቃል ወይ? አዎ ያውቃል። አስቀድሞ ወስኗል አልወሰነም? ፕሪደስቲኔሽን እና ፎርኖሌጅን ለይተን ነው የምናየው። በአርባ ቀኑ ድሃ እንዲሆን ታደርገዋለህ ባለጸጋም ታደርገዋለህ ይላል። ማለት በአርባ ቀኑ ፅንስ ውስጥ እያለ ድሃ ብታም ይሆናል ማለት አለ። የአርባ ቀን እድል ማለት ስለዚህ፣ ሰው የሆነ ነገር አድርጎ አልሳካ ሲለው የአርባ ቀን እድል ማለት አይችልም። ምክንያቱም ሰው ሆኖ የተፈጠረ እለት ነው ያበቃው። አሁን ይሄ ተወስኖ ነው ሊባል አይችልም ልክ እንደዛ ግን ሱሳይድ የግድ እኮ መርዝ መጠጣ ብቻ ላይ ሆን ይችላል። አቤል ቃይልን ገደለው ወጣት ነው። አሁን ወጣት ሲሞት ዘመኑ ወጣት የሚሞትበት ነው፣ ክፉ ዘመን እንላለን። የመጀመሪያው ሟች ወጣት ነው። እግዚአብሔር ያለበት አምላካዊ ሲጀመር ከታይም ውጭ ነው። እግዚአብሔር እኛ ታይም የምንለው ላይን ውስጥ ውጭ ነው ያለው። ስለዚህ ሁሉም አሁን እንደሆነ ነው። ትናንትም ነገም ዛሬም የሚባለው በሱ ዘንድ አሁን ነው። አንደኛ አንድ ሰው አሁን በተባለው መሰረት የተጻፈለትን ብቻ የሚኖር ከሆነ ትወና ነው መሸለም ያለበት ጥሩ ተዋናይ ነው። አንድ ሰው መቼስ ለተጫወተው ሮል መቀጣት የለበት። ስለዚህ እኔ የተጻፈልኝ ከሆነ ምሰራው አጥያት ምሰራው መልካም ነገር ኦልሬዲ ተጽፎ ያለቀ ከሆነ በጣም ከባድ ነው። ሼክስፒር ዓለም የቲያትር መድረክ ናት፣ እኛ ተዋናይ ነን፣ ደራሲው እግዚአብሔር ነው የሚለዋል። ግን ትክክል አይደለም። ቴዎሎጂካሊ በጣም ሮንግ ነው ከሆነ ቅድም እንዳልኩሽ መሸለምን ያለበት እንጂ ሰው መኮነን የለበት። ግን ያው ብዙ ጊዜ የተጻፈልንን ነው የምንኖረው። እንደውም በሀገራችን በጣም የብዙ ሰው አፍ ላይ የማይጠፋ አገላለጽ የአርባ ቀን እድል፣ የአርባ ቀን እድሌ ነው ይባላል አይደል? ብዙ ጊዜ እና የአርባ ቀን እድል የሚባለው ምንድን ነው? ወይም እግዚአብሔር አስቀድሞ የጻፈውን ነገር ከሆነ የምንኖረው ምን መቀየር እንችላለን? ወደ ሞት ርዕሰ ጉዳይ ደግሞ ስናመጣው አንድ ሰው የሚሞትበት ቀን የተወሰነ በቃ በዚህ ቀን ይሞት ተብሎ ያለቀለት ነገር ከሆነ ለምንድን ነው የሕክምናው የሚለፋው? አንድን ሰው ትሪት ለማድረግ ለመርዳት የሚሞከርበት ምክንያት ምንድን ነው? ልፋቱ ምንድን ነው? ዞሮ ያለቀለት ጉዳይ ከሆነ፣ ስለዚህ አብዛኞቹ ሕይወትን ለማስቀጠል የሚደረጉ ትግሎች በሙሉ ትርጉም አልባ ይሆናሉ። ሕይወትን የተሻለ ለማድረግ የተሳካ ህይወት ለመኖር የተሳካ ኑሮ ለመኖር ተማሪው ትምህርቱን፣ ሰራተኛ ስራውን የሚሰራው ኦልሬዲ የተጻፈለት ነገር የማይቀየር ከሆነ በጣም አስቸጋሪ ነው ሚሆነው። በጣም ባጭሩ ለመግለጽ የተጻፈልንን ነው የምንኖረው የሚል ትምህርት በክርስትናው ዓለም ወይም በቤተክርስቲያን፣ በተለይ በኦርቶዶክስ ቤተክርስቲያን አስተምሮ የለም። ከዛ ነው መነሳት ያለብን። እግዚአብሔር አስቀድሞ ያውቃል? አዎ ያውቃል። አስቀድሞ ወስኗል ወይ አልወሰነም? ፕሪደስቲኔሽን እና ፎር ኖሌጅን ለይተን ነው የምናየው። እግዚአብሔር አስቀድሞ ያውቃል ማለት እንዲሆን ወስኗል ማለት አይደለም። የሚያውቀው ስለወሰነ ሳይሆን የሚሆነው ያወቀው ስለሚሆን ነው። ለምሳሌ አሁን አንድ ሐኪም የዛሬ ወር አንድ በሽተኛ ይሞታል ቢል እንደተባለው በወሩ ቢሞት አንተ ገደልከው አይባልም። እንደውም የሐኪም እውቀት በጣም ይደነቃል አይደል? በቃ በተናገረው ቀን እኮ ሞተ ያሰኛል። ስለዚህ አስቀድሞ በማወቅና በመወሰን መሀል ልዩነት አለ። እኔ አሁን አንድ ትልቅ ፎቅ ላይ ሆኜ ወደ ታች እያየው የትራፊክ ፍሎውን ባይ ሁለት መኪኖች ሊጋጩ ነው ሊጋጩ ነው እያልኩ ቢጋጩ አንተ ነው ያጋጨው ብለህ ነበር? በእርግጥ አሟረትክ ይባላል። እኛ ባህል ትንሽ አስቸጋኝ ነው። ግን ከታች ስላየህ ነው አይባልም። ያለሁበት ከፍ ያለ ቦታ የመኪኖቹን ቀጣይ እንትን ለማየት እድል ሰጠኝ። እግዚአብሔር ያለበት አምላካዊ ሲጀመር ከታይም ውጭ ነው እግዚአብሔር። እኛ ታይም የምንለው ላይን ውስጥ ውጭ ነው ያለው። ስለዚህ ሁሉም አሁን እንደሆነ ነው። ትናንትም ነገም ዛሬም የሚባለው በእሱ ዘንድ አሁን ስለዚ ስለዚህ የእሱ የሚሆነውን የማየት የማወቅን ጉዳይ ከመወሰን ጋር ልክ አሁን እኔ ያየሁት ፊልም ለምሳሌ፣ የሆነ ፊልም እየታየ ቀድሜ ያየሁት ነው ልበልሽ። አንቺ አላየሽውም። ይሄ ፊልም እንደዚህ ነው የሚሆነው ስል ቢሆን አንተ ስላልክ ነው የሚሆነው አይባልም። ቀድሞ የማየቴ ነገር ነው እና ማወቅንና መወሰንን ለይተን አንደኛው ከዛ ውጪ ምድር ላይ የሚሆኑት ነገሮች ለምሳሌ የአርባ ቀን እድል ይባላል አይደል። የአርባ ቀን እድል በነገራችን ላይ በሃይማኖቱም በሳይንሱም በጣም የሚደገፍ ጽንሰ ሀሳብ ምንድን ነው? አንድ ልጅ ሲጸነስ አርባ ቀን ሲሞላው፣ በሳይንሱ ደግሞ ስምንት ሳምንት ሲሞላው ሙሉ አካሉ ያልቃል ማለት ሁሉም ኦርጋኖቹ ተሟልቱ ልጁ አድጎ አድጎ ማን ሁሉም አካል ሁለት እጅ ሁለት አይን ሁለት እግር የሚለው ሁሉ ነገር ይኖራው። ከዛ በኋላ ሳይዙ ነው እንጂ የጨመረ የሚመጣው ጨርሷል ማለት ነው። የልጁ ተስዕሎተ መልክ ይባላል። በግዙ እግዚአብሔር መልኩን ሳለው ቀረጸው አካሉን ማለት ነው። መልክ የሚባሉት እያንዳንዱ አካላት ነው። መልካ እንደዚህ መልካ እንደዚህ እንላለን። እያንዳንዱ አካል ማለት ነው። እና ተስዕሎተ መልክ ወይም አይኑን እጁን እግሩን ሰጠው። ያ አርባ ቀን ሞላው ማለት ነው። ስለዚህ ሙሉ ሰው ሆነ። እድሉ የዛን ቀን የተወሰነው ማለት በዛ በተሰጠው አካል የሚያደርገው ነገር የሱ እጅ ላይ ያለ ነገር። ስለዚህ ምን ይላል? አሁን በዚህ በጾሙ በደብረ ዘይት ቀን የሚቀደስ ቅዳሴ ቅዱስ አትናቴዎስ የሚባል የደረሰዋል። በአርባ ቀኑ ድሃ እንዲሆን ታደርገዋለህ፣ ባለጸጋም ታደርገዋለህ ይላል። ማለት በአርባ ቀኑ ጽንሱ ውስጥ እያለ ድሃ ሀብታም ይሆናል ማለት አይደለም። ድሃም ሀብታም ሊሆን የሚችልበትን ሙሉ አካል ሰጠሁ ማለት ነው። ከዛ የዛ ሰው ውሳኔ ነው። የዛ ሰው ውሳኔ ነው። ያ 40 ቀን እድል ማለት እሱ። ስለዚህ ሰው የሆነ ነገር አድርጎ አልሳካ ሲለው ያ 40 ቀን እድል ማለት አይችልም፣ ምክንያቱም ሰው ሆኖ የተፈጠረ እለት ነው ያበቃው። እግዚአብሔር ያን ቀን ያ 40 ቀን እድል ሰጥቶናል ማለት ይሄ፣ ሳይንሱም ሃይማኖቱም የሚያየው እንትን ነው። እና የሞት ቀንን ውሳኔ በተመለከተ ከእውቀት አንፃር እግዚአብሔር ያውቃል። ከዛ ውጭ ግን ኮንዲሽናል የሆነ እንደሆነ ራሱ እግዚአብሔር ሁኔታው ታይቶ እንደሆነ የሚያሳዩ በጣም በጣም ብዙ መጽሐፍ ቅዱሳዊ ጥቅሶች አሉ። ለምሳሌ ሁሉም የሚያውቀው ጥቅስ በምድር ላይ እድሜ እንዲረዝም እናትና አባትን አክብር መልካምም እንዲሆንል እድሜ እንዲረዝም እናትና አባትን አክብር ይላል። ኮንዲሽናል ውሳኔ ነው ማለት ነው። የእኔ እድሜ እግዚአብሔር እድሜን እናትና አባቴን በማክበሬና ባለማክበሬ ላይ ያስቀምጦታል። እንደውም ከነ ዝርዝሩ ነው። በምድር ላይ እድሜ እንዲረዝም አንድ ከዛ ደግሞ መልካም እንዲሆንል። አንዳንዴ እድሜ ረዝሞ በጣም ሊታመም ሊሰቃይ ይችላል ሰው ባጠረልኝ እስኪል። ስለዚህ ሲሰጥ ምንድን ያለው እድሜህ እንዲረዝምና መልካም እንዲሆንል፣ መርዘሙም የመልካም እንዲሆንል እናትና አባትን አክብር። እንደዚህ በምድር ላይ ህይወታችሁ ይረዝም ዘንድ ትእዛዜን ጠብቁ። በጣም ብዙ ቦታዎች አሉ። ስለዚህ እድሜን ኮንዲሽናል አድርጎታል ማለት ነው። ከተወሰነለት እድሜም በታች እግዚአብሔር እንዲኖር እየፈለገው ሊያጥር ይችላል ሰው። ለምሳሌ ዳዊት ሲጸልም ይላል በዘመን እኩሌታ አትውሰደኝ። በእድሜ በድሜ እኩሌታ አትውሰደኝ ማለት አንተ እንድኖር ያሰብከዋለ ግን በእኔ ምክንያት አታቋርጠው ይላል። እና አንዳንዴ ሰው በራሱ ምክንያት ሊያሳጥረው ይችላል፣ እስከ ሱሳይድ እስከማድረግ ድረስ ማለት ነው። ሱሳይድ ማድረግ ለጊዜያዊ ችግር ዘላቂ መፍትሄ ራስን ማጥፋት ማለት ነው። አሁን ይሄ ተወስኖ ነው ሊባላ ይችላል። ልክ እንደዛ ግን ሱሳይድ የግድ መርዝ መጠጣ ብቻ ላይሆን ይችላል አንድ ሰው በሱስም ስም ግራጁዋል የሆነ ሱሳይዳል ማለት ቀስ ብሎ ራሱን እየጎዳ እየጎዳ የሚመጣበት ሊሆን ይችላል። ስለዚህ እነዚህን የሞት ቀንን ክፍት ነው ያደረገው እግዚአብሔር ነው። ሊረዝም ይችላል ሊያጥር ይችላል እንጂ ያቺ ቀን ምን ብለዋለች? በጣም ደስ የሚል ቃል ወንድሟ ሞቶ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበረ ብለዋለች ለክርስቶስ በእርግጥ ክርስቶስ በዚህ ኖረ ይባል፣ እሱ በሁሉ የሞላ አምላክ ነው። ግን አንዳንዴ እንዲ ተደርጎ ቢሆን ኖሮ እንዲያጌ ቢሆን ኖሮ ብሎ ሰው ይጸጸታል። በጣም ይጎዳል፣ ይሰበራል። የተወሰነ ነው ሲባል የሚጽናናም ሰው አለ በከፊላው። እግዚአብሔር ሲጀመር እግዚአብሔር ይገድላል፣ እግዚአብሔር ያድናል ብላለች አና የምትባል ነብይት ስትጸልይ። መግደልም ማዳንም የሱ ስልጣን እሱ እናምናለን። ግን ምድር ላይ በምንቆየው ቆይታ እና በአኗኗራችን ምክንያት የምንኖርበትን ጊዜ ልናረዝመውም ልናሳጥረውም ይችላል። በመልካምነትም ሊያጥር ይችላል። በነገራችን ላይ የውሳኔው የእግዚአብሔር ስለሆነ ለምሳሌ በክፋትም በመልካምነት ያጥራል ማለት። በክፋት ሲሆን ለምሳሌ ፈርዖንን፣ በጣም ጨካኝ ንጉሥ ነው ፈርዖን እና ፈርዖንን በኤርትራ ባህር ያሰጠመ ምሕረቱ ለዘላለም ነውና፣ ይላል ዳዊት ሲጸል። እስቲ ባህር ውስጥ መከቶ ምሕረት አለ ወይ? ምንድነው? ፈርዖን ቢቆይ ገና ህዝብ ይጨርሳል። ስለዚህ ለዚህ ሰውዬ እድሜው ማጠር የእግዚአብሔር ምህረት አካል ሆነ። ለአንዳንድ ሰው ደግሞ እንደው መቆየ ስትይ መጽሐፈ ሲራክ ላይ መጽሐፈ ጥበብ ላይ በደንብ ይናገራል። ክፉ ከሚሰራባት ዓለም ቸኩሎ ሄደ ይላል። አንዳንዴ ሰው በጣም ጥሩ ማንነት ኖሮት በጣም በቃ በሰው የተወደደ ሆኖ ምናልባት አንድ አምስት ዓመት ቢጨምር የነበረውን ጥሩ ነገር ሁሉ አበላሽቶ ይሄድ ከሆነ መንገዱን ያውቃልና እግዚአብሔር ወስዶ ይችላል። ክፉ ከሚደረግባት ዓለም ቸኩሎ ሄደ የሚለው ይህን ነው። የራሱን ሰዎች ወሰደ ምናምን ሲባል የምትሰሚው ማለት ነው። እና ደጋግ ሰዎቹ አይበረክቱም ይባላል። ሊበረክትም ይችላል። እነ ማቱሳላ ዘጠኝ መቶ ዓመት የኖሩት ደጋግ ሰዎች ናቸው። ክፉ ሰዎች አ ማለት በአንድ ቃል ዲፋይል ታደርገ። አቤል ቃይል ገደለው ወጣት ነው። አሁን ወጣት ሲሞት ዘመኑ ወጣት የሚሞትበት ነው። ክፉ ዘመን እንላለን። የመጀመሪያው ሟች ወጣት ነው። ስለዚህ እሱ በየትኛውም እድሜ ሊጠራ ይችላል። እንግዲህ የፈጣሪን አዋቂነት አሁን እኛ በነገራችን ላይ ስለሞት የምናደርገው ዲስከሽን ማለት ምን እንደሆነ ታውቂያለሽ? ሆድ ውስጥ ያሉ ለምሳሌ መንታ ሕፃናት ስለዚህ ምድር ያው እንዴት ነው ወተን ስለማያውቁት ነገር ማለት ነው። እና እንደው ማለት በተጻፉልን እውነታዎች ተመስርተን እንፍጨረጨር ይሆናል እንጂ አብዛኛው በሞት የሚመለስ ጥያቄ አለ። አንድ ብጾ ቅዱስ አቡነ ሽኖዳ የሚባሉ የግብፅ ፓትሪያርክ አንድ ልጅ ነፍስ ስትወጣ እንዴት ነው ብሎ ጠየቃቸው፣ እና አልሞከርኩትማ። እና አንዳንዴ ሞክረን የምናውቀው ነገር አለ ማለት ነው። ቅዱስ ጳውሎስም ከእውቀት ከፍዬ አውቃለሁ፣ በኋላ ግን እኔ እንደታወቅኩ አውቃለሁ ይላል። የበለጠ ኤክስፒሪንስ ስታረጊው የሚገባሽ እውነት ያለው በተለይ ሞት ላይ ያሞነ ግን